ዜና ያስጥለኝ የተወዳችሁና የተከበራችሁ የኢትዮንስ ቤተሰቦች፣ የዕለቱ ዜና ውጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማር ዜናዎችን ነግራችኋለው፣ አብራችሁ ይቆዩም። በአማራ ክልል በፋኑ ኃይሎችና በአገዛዙ ጦር መካከል የሚደረገው ውጊያ በተለያዩ አካባቢዎች ዛሬም ቀጥሏል። በተለይም በወልዲያ ከተማ ዙሪያ የተቀሰቀሰው ውጊያ በከባድ መሳሪያ ታግዞ ቀጥሏል። አገዛዙ ከአማራ ክልል ከባንኮች ገንዘብ እያሸነው ሲሉ ነዋሪዎች ለኢትዮንስ ተናግረዋል። በጎንደርና ሌሎች ቀጠናዎች ደግሞ ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰበት የፊት ለፊት ውጊያና የደፍጣ ጥቃት ተፈጽሟል። በዚህ ጉዳይ ላይ ሪፖርት አለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ መንግስት እገዛ እንዲያደርግላቸው ጥሪ አቀረቡ። ጊዜያዊ አስተዳደሩ በክልሉ የሚገኙ ሁለት ግንባር አዛዦች እንቅስቃሴያቸው ወደ ከፋ ሁኔታ እየተሸጋገረ ነው፣ የፌዴራል መንግስት እገዛ ሊያደርግልን ይገባል ሲሉ ጥሪ አቅርቧል። በዚህም ላይ ዝርዝር አለን። የአውሮፓ ህብረት በአማራ ክልል የሚደረገው ውጊያ መቆም አለበት አለ። ህብረቱ በአማራ ክልል የሚካሄደው ውጊያ መቆም ያለበት መሆኑ በተለያዩ መንገዶች እየገለጽ ነው ያለ ሲሆን ተፋላሚ ወገኖች ወደ ውድድር ለማምጣት የሚቻልበትን መንገድ እንዲገኝ እንሰራለን ብሏል። ህብረቱ ለኢትዮጵያ መንግስት ይሰጥ የነበረውንና ያቋረጠውን የበጀት ድጋፍ በተመለከተ የያዘውን አቋም ማሳውቋል። በዚህም ላይ ተጨማሪ አለን። ከምዕራብ ጉጅ ዞን የሚነሱ ታጣቂዎች በኮሬ ዞን የሚፈጸሙ ጥቃት እየተባሰ መጥቷል ተብሏል። ጥቃቱ ባለፉት ረጅም ዓመታት የቀጠለ ሲሆን ከ29 ጀምሮ በአሁኑ ሰዓት የኮሬ ህዝብ ላይ የሚደርሰው ጥቃት ከኦሮሚያ ክልል በሚነሱ ታጣቂዎች የሚፈጸም ነው ተብሏል። ጥቃቱን ለማስቆም የመንግስት ችልታ አለ ያሉት ነዋሪዎቹ ቅሬታቸውን አሰምተዋል። ተጨማሪ አለን። የየመን ሁቲ አማጽያን በቀይ ባህር ትራንስፖርት ላይ ያቋረጡን ጥቃት እንደሚቀጥሉ ዝተዋል። በጥቃቱ ይቀጥላል የተባለው እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፉ እንዳይገባ የጣለችውን እገዳ እንድታነሳ ያስቀመጠው ቀነ ገደብ መጠናቀቁን ተከትሎ ነው። በሌላ በኩል ዩክሬን ከሩሲያ ጋር ጊዜያዊ የተኩስ አቁም ለማድረግ ተስማምታለች። በሳውዲ አረቢያ የዩክሬንና የአሜሪካ ከፍተኛ ባለስልጣናት ውይይት ላይ አስቸኳይ የ30 ቀናት የተኩስ አቁም እንዲደረግ ሀሳብ ቀርቧል። ጉዳዩን በተመለከተ የራሽያ አቋም ምን ይሆናል የሚለውን በዝርዝር እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለው፣ አብራችሁ ይቆዩ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የፌዴራል መንግስት እገዛ እንዲያደርግላቸው ጥሪ አቀረቡ። ጊዜያዊ አስተዳደሩ በክልሉ የሚገኙ ሁለት ግንባር አዛዦች እንቅስቃሴያቸው ወደ ከፋ ሁኔታ እየተሸጋገረ ነው፣ የፌዴራል መንግስት እገዛ ሊያደርግልኝ ይገባል ሲሉ ነው ጥሪ ያቀረቡት። በትግራይ ክልል ያለው የፖለቲካ ውጥረት ወደ ወታደራዊ ኃይል ውጥረት ተቀይሯል። ትላንት ሌሊቱን በመቀለ በአየር ላይ የድሮና የጦር ጀቶች በተደጋጋሚ ሲያንዣብቡ ታይተዋል። በዚህም ታዲያ በአፋር አባላም፣ በራያና ብሽሬ ደግሞ የብልጽግና ጦር ሰራዊት ከፍተኛ ዝግጅት አድርጓል የተባለው የትግራይ ኃይሎች በተመሳይ እንቅስቃሴ እያደረጉ ሲሆን መቀለን ጨምሮ ከፍተኛ ወታደራዊ እንቅስቃሴ እየተደረገ የሚገኝባቸው አካባቢዎች በዝተዋል። በጊዜ አሰራሩና በት መካከል የተፈጠረው ልዩነት በግልጽ ወደ ወታደራዊ እንቅስቃሴ ገብቷል። ወታደራዊ እንቅስቃሴው ታዲያ በአሁኑ ሰዓት በክልሉ ብቻ ያለ ሳይሆን የፌዴራል መንግስት ጭምር የሚያደርገው ሆኗል። በዚህ ላይ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በክልሉ ሰሜን ምስራቅና ደቡብ ግንባር አዛዦች እያደረጉት ያለውን እንቅስቃሴ በከፋ ሁኔታ ተባብሶ ቀጥሏል ሲል ዛሬ መጋቢት 3 ቀን 2017 ዓ ም በወጣው መግለጫ አስታውቋል። ሁኔታውን ለመከላከል በተለይም ደግሞ የክልሉን ወጣቶችና ና የሰራዊት አባሎች ትራጅተው አካባቢያቸው እንዲጠብቁ ሲል አሳስቧል። የሁለቱ ግንባር አዛዦችን ለመታገል እንዲሰለፍ ወጣቱን ጥሪ ያቀረቡት አቶ ጌታቸው ረዳ ናቸው ውስጥና በውጭ ያላቸው የክልሉ ተወላጆች በጠቅላላ የክልሉ ወጣቶችና የሰራዊት አባላት ደግሞ በተለይም ሁኔታው በደንብ ተገንዝባቸው አካባቢያቸው ራሳቸውን ጠብቁ፣ ይላሉ አቶ ጌታቸው። የሁለቱ ግንባር አዛዦች ለመዋጋት እንደተሰለፉ ጊዜ አስተራሩ ጥሪ ያቀርብላቸዋል በማለት በግልጽ ውጊያውን አስጀምረዋል። የፌዴራል መንግስት በጸጥታ ኃይሉ ስም እየተንቀሳቀሱ ያሉት አካላት የአንድ ኋላ ቀርና ወንጀለኛ ቡድን ተላላኪ እንጂ የጊዜ አስተራሩ ሆነ የትግራይ ህዝብ የማይወክሉ መሆናቸውን ተረድቶ አስፈላጊውን እገዛ ሊያደርግልኝ ይገባል ሲሉ አቶ ጌታቸው ረዳ የፌዴራል መንግስት ኃይል እንዲገባ ጠይቀዋል። የፕሪቶሪያው ስምነት ሲጣስና የትግራይ ሕዝብ ለተጨማሪ ጥፋት ሲዳረግ ያየ ዝም ሊል አይገባም በማለት የፌዴራል መንግስቱን ሞቅሰዋል። ዓለም አቀፉ ማህበረሰብ በተመሳሳይ ቡድኑ የፕሪቶሪያውን ስምነት እያፈረሰ ስለሆነ አስፈላጊውን ጫና ሊያሳርፍባቸው ይገባል ማለት አስታውቀዋል። ከጥር 15 ቀን 2017 ጀምሮ አንዳንድ የትግራይ ሰራዊት ከፍተኛ አዛዦች የጥቂቶችን የስልጣን ጥማት ለማርካት ግልጽ የሆነ መፈንቅለ መንግስት ለማድረግ ሲንቀሳቀሱ ነበር ብለዋን አቶ ጌታቸው ረዳ በመግለጫቸው ታዲያ በዚህ ሳምንት ግን በተለይም የሰሜን ምስራቅና ደ ግንባር አዛዦች የሚመሩት ህገወጥ ድርጊት ተጠናክሮ ቀጥሏል፣ ማለት ነው። ክሳቸውን ያሰሙትም ጊዜ አሰራሩ ይህንን አደገኛ ያለውን ድርጊት ለመግታትና ለማስቆም የካቲት 26 ቀን 27 ዓ ም ለትግራይ ጦር ዋና አዛዥ ደብዳቤ መጻፉን አመላክቶ ሁኔታውን ልባት ባለማግኘቱ የግንባር አዛዦች ላይ እግድ መጣሉን የጸጥታ ቢሮ ኃላፊውም ከኃላፊነታቸው ማንሳቱን ጠቁሞ በህጉ መሰረት ብዙ ነገር አድርጌያለሁ፣ አሁን የፌዴራል መንግስት ጣልቃ ገብነት ያስፈልገኛል በማለት አስረድቷል። አሁን በሰላማዊ የክልሉ ነዋሪ ላይ ያነጣጠረ ጥቃት ቀጥሏል፣ ያሉ መግለጫ ከላይ እስከታች የጊዜ አሰራሩ መዋቅር የማፍረስ ስራ አጠናክሮ ቀጥሏል ነው ያሉት። የሰራዊቱ ከፍተኛ አዛዦች የአንድን የስልጣን ጥመኛ ቡድን ፍላጎት ለማሟላት ሲሉ የጊዜ አሰራሩ መዋቅር እንዲፈርስና ና የፕሪቶሪያው ስምምነት በግልጽ እንዲጣስ ማድረግ የትግራይን ህዝብ ለዳግም ስቃይ እያስገቡት ይገኛሉ ማለት ነው። በጊዜ አሰራሩ በኩል የወጣው መግለጫ የሚያትተው ከትላንት መጋቢት ሁለት ቀን 2017 ዓ ም ጀምሮ የጊዜ አሰራሩ አመራሮች እያደኑ እያፈኑና እያሰሩ ይገኛል ያለው መግለጫው፣ ቡድኑ እድል ካገኘም የጊዜ አሰራሩ አመራሮች ለሶስተኛ ወገን አሳልፎ ከመስጠት እንደማይመለስ መገንዘብ ያስፈልጋል ብሏል። በመግለጫው በትግራይ ሰራዊት አዛዦች ስም እየተካሄደ ነው ያለውን ዘመቻ ሁኔታዎች ከጊዜ አሰራሩ ቁጥጥር ውጭ እንዲወጡ ማድረግ እንደ ዝብ እርስ በራሳችን እንድንባላና እንድንጨራረስ የሚያደርግ ኃላፊነት የጎደለው እንዲሁም ተቀባይነት የለው ተግባር ነው ማለት ኮንኗል። የትግራይ ክልል ጊዜያዊ አስተራር ፕሬዚዳንት አቶ ጌታቸው ረዳ የክልሉ የሰላምና ጸጥታ ቢሮ ኃላፊ የሆኑትን ሌትራል ጄኔራል ፍስሐ ኪዳኑን ከኃላፊነት በትላንትናው ዕለት ማንሳታቸው የተዘገበ ሲሆን፣ በአሁኑ ሰዓት የቢሮውን ወገንተኛነት የማን እንደሆነ በግልጽ አሳይተዋል ማለትም ተችተዋቸዋል። በተመሳሳይ አቶ ጌታቸው ረዳ በክልል የተለያዩ ግንባሮች አዛዦች መሆናቸው የተገለጸ ሶስት ጄኔራሎች ሜጀር ጄኔራል ዮሐንስ ወልድ ጊዮርጊስ፣ ሜጀር ጄኔራል ማሹ በየንና ብርጋዴር ጄኔራል ምግብ ኃይለን በጊዜያዊ ማገዳቸው ማስታወቃቸው በትላንትናው ዕለት ይታወሳል። በአሁኑ ሰዓት ታዲያ በክልሉ ከፍተኛ ወታደራዊ ውጥረት የተፈጠረ ሲሆን ይህንም ተከትሎ የፌዴራል መንግስት ይገባል ወይ የሚለው የብዙዎቹ መነጋገሪያ ሆኗል። በእርግጥ አቶ ጌታቸው ረዳም ከቀድሞ ጓዶቻቸው ከእነ ዶክተር ደብረጽዮን ገብረ ሚካኤል ጋር የተፈጠሩን የፖለቲካ ልዩነት የፌዴራል መንግስት ሊያደረጉ የሚችልና ተቆጣጥሮ ሊያቆየው የሚችል ጉዳይ ነው ወይ የሚሉ በርካቶች ጥያቄ ያነሱባቸው ነው። በእነ ዶክተር ደብረጽዮን በኩል በአሁኑ ሰዓት የተባለ ነገር ባይኖርም ወታደራዊ ኃይሉ ግን ሙሉ በሙሉ የሚባል ሁኔታ የትግራይን አካባቢዎች ለመቆጣጠር የሚያስችል እንቅስቃሴ እያደርገ ይገኛል። መቀለን ጨምሮ በርካታ ቦታዎች ላይ ወታደራዊ ኃይሉ በአዲስ ምሪት እየተሰማራ ሲሆን የፌዴራል ኃይል አለባቸው የተባሉ የትግራይ ክልል አዋሳኝ አካባቢዎች ጭምር ኃይል እያስጠጋ እንደሚገኝ ተሰምተዋል። በክልሉ ከዚህ በፊት የተካሄደው ደም አፋሳሽ ጦርነት ብዙዎችን ዋጋ ያስከፈለ ሲሆን በአሁኑ ሰዓትም ጦርነቱ ዳግም ሊያገረሽ ይችላል በሚል የብዙዎቹ ስጋት ውስጥ ገብተዋል። የትግራይ ክልል አስራር ፕሬዚዳንትና ጓዶቻቸው በአሁኑ ሰዓት ከትግራይ ወታደራዊ ኃይሎች ጋር በግልጽ ውስጥ የገቡ ሲሆን የፌዴራል መንግስት ጣልቃ እንዲገባላቸው መጠየቃቸው ደግሞ ብዙዎችን እያነጋገረ ይገኛል። በአማራ ክልል በፋኖ ኃይሎችና በአገዛዙ ጦር መካከል የሚደረገው ውጊያ በተለያዩ አካባቢዎች ቀጥሏል። በተለይም በወልዲያ ከተማ ዙሪያ የተቀሰቀሰው ውጊያ በከባድ መሳሪያ ታግዞ ቀጥሏል። አገዛዙ በአማራ ክልል ከባንኮች ገንዘብ እያሸሸ ነው ሲሉ ነዋሪዎች ደግሞ ለኢትዮ ኒውስ ተናግረዋል። በጎንደርና ኃይሎች ቀጠናዎች ከፍተኛ ሰብአዊና ቁሳዊ ጉዳት ያደረሰ የፊት ለፊት ውጊያና የደፈጣ ጥቃት ዛሬም ተፈጽሟል። በዛ የሁለት ክልል ጀምሮ ከባድ ውጊያ በወልዲያ ዙሪያ እየተደረገ እንደሚገኝ ነዋሪዎች ለኢትዮ ኒውስ ተናግረዋል። በሰሜን ወሎ ዞን ዋና ከተማ ወልዲያ ዙሪያ ባለው የተጠናከረ የፋኖ ጥቃት ምክንያት የአገዛዝ ጦር ከፍተኛ ድንጋጤ ውስጥ ሆኖ በከተማ ሲንቀሳቀስ አርፍዷል ነው ያሉት ነዋሪዎቹ። ጨምሮ ሲናገሩ ውጊያው በከባድ መሳሪያ ታግዞ ነው እየተደረገ ያለው። የምልት ነዋሪዎቹ በተለይም በከተማ ዙሪያ መቻሬ ሜዳ፣ መርጦ ኢየሱስ፣ ሰዋ ሜዳና አማ የሚጫ በተባሉ አካባቢ ከፍተኛ ጉዳት ያረሰ ውጊያ ተደርጓል የተባለው ቁስለኛ ይዘው ሲመላለሱ አምቡላንሶችን ተመልክተናል ሲሉ ነዋሪዎች ለኢትዮንስ የተናገሩ ሲሆን የአገዛዙ ኃይል ፋኖ ወልዲያ ከተማን ይቆጣጠራል በሚል ከባንኮች ብር ሲያወጣ ተመልክተናል ሲሉም ተናግረዋል። በከተማዋ ቅርብ ርቀት የሚገኙ ሴትዋ፣ ጀነት ቶበር፣ ሞላ ጊዮርጊስ ተራራማ ስፍራ እንዲሁም በስሪንቃና በወልዲያ ከተማ መካከል የምትገኘው ሰንቦ አካባቢ ሌሎች ዛሬ ውጊያ የሚደርግባቸው ቀጠናዎች ናቸው ተብሏል። የአገዛዙ ጦር በበኩሉም ወልዲያ ከተማ የሚገኙ ሼክማ መሐመድ ሁሴን አላሙዲ ስታዲየምና ጎንደር በራ አካባቢ በሚገኘው ማር ማቀነባበሪያ ካምፕ እንዲሁም መቻሪ ሜዳ ለግስ አካባቢ ሆኖም መድፍና ሞርታር በመጠቀም የምርጦ ኢየሱስ ወጠቅና እዜትና አካባቢውን እየደበደበ ይገኛል ሲሉ የመረጃ ምንጮች ተናግረዋል። በተጨማሪ የአማራ ፋኖ በወሎ ቤተ አማራ በሰሜን ወሎ ዞን ግዳን ወረዳ ሙጃ ከተማ ውስጥ የአገዛዙ የጦር አመራሮች፣ የሚሊሻና አድማ ብተና ኃላፊዎች ስብሰባ በተቀመጡበት ወደ ከተማ መግባት ጥቃት ፈጽም ያለው ብሏል። ይህንን ተከትሎ የአገዛዙ የጦር አመራሮች ስብሰባ ስብስባ መቋረጡና የአካባቢው ጦር የሚመራው ጀነራል መሸሸቱን ተቋሙ የገለጸው። በተያያዘም በማዕከላዊ ጎንደር ዞን በለሳ ቀጠና ደንዝዛ አካባቢ የፋኖ ኃይሎች በወሰዱት የደፈጣ ጥቃት በርካታ የአገዛዙ ወታደሮች መገድላቸውን የአካባቢ ቴኒስ የመረጃ ምንጮች ተናግረዋል። በተመሳሳይ በሰሜን ጎንደር ዞን ድባር ከተማ ዙሪያ ጥራይን አካባቢ ከባድ ውጊያ መደረጉን የፋኖ የመረጃ ምንጮች አስታውቀዋል። በዚህ ውጊያ አካባቢ በላይ የአገዛዙ ጥሩ አባላት ተገድለዋን የተባለው በአርማጮ ቀጠና ማሰረው ደንብ ከተማ ቅርብ ርቀት ሽመልበር የተባለ አካባቢ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገበ ጥቃት ተፈጽሟል ሲሉም የመረጃ ምንጮች ተናግረዋል። በሰሜን ጎጃም ዞን ደግሞ የፋኖ ኃይሎች ህዝብን ከአገዛዙ ጦር ዘረፋ ታድገናል ሲሉ አስታውቀዋል። ከሜጫ ወረዳ ብራቃት ከተማ ቅርብ ርቀት አጣሪ በሚባል ተራራ ላይ ሰፍሮ የሚገኘው የአገዛዙ ጦር ወደ ባርኳ ማርያም ቀጠና ተንቀሳቅሶው የህዝብን ንብረት ሊዘርፍ የተዘጋጀ ኃይል ነውና ፋኖ መከላከሉን ያስታወቀው በዚህም የፋኖ ኃይሎች በወሰዱት እርምጃ የአገዛዙ ወታደሮች መገደላቸው ለማወቅ ተችሏል። በተመሳሳይ የአገዛዝ ጦር 76ኛ ክፍለ ጦር ከገርጨጭ ከተማ መነሳት ዘመነ ብርሃን ወደ ተባለ መንቀሳቀስ ላይ እንዳለ ከፋኖ ኃይሎች ጥቃት ተፈጽሞበታል። በሰሜን ሸዋ ዞን መራ ቤት የቀጠና ሚዳና ሬም አካባቢ ዛሬ ንጋት ላይ የጀምረው ውጊያ እየተደረገ እንደሆነ የፋኖ የመረጃ ምንጮች አስታውቀዋል። ውጊያው በመራኛ ከተማ ጃራ አርሴማ ዋሶ እና በሌሎች አጎራባች አካባቢዎች ቀጥሏል፣ የሚሉት የመረጃ ምንጫዎች እስካሁን ባለው ሂደት ከፍተኛ ሰብአዊ እና ቁሳዊ ጉዳት ደርሷል ብለዋል። የፋኖ ኃይሎች በውጊያ ቅጥናዎችን በአገዛዙ ጥሩ ላይ ከባድ ጉዳት አረሰንበታል ሲሉ ተናግሯል። ታዲያ ውጊያው አሁን በአማራ ክልል ቀጥሏል። የአውሮፓ ህብረት በአማራ ክልል የሚደረገው ውጊያ መቆም አለበት ብዬ አስባለሁ አለም። ህብረቱ በአማራ ክልል የሚካሄደው ውጊያ መቆም ያለበት መሆኑን በተለያዩ መንገዶች እየገለጽን እንገኛለን ብሏል። በተቋረጠው የበጀት ድጋፍ ላይ ውይይት እየተረገ እንደሚገኝም ህብረቱ አስታውቋል። የአውሮፓ ህብረት በኢትዮጵያ ላይ የጣለውን የቪዛ ገደብ በተመለከተ በመጩ ግንቦት 2017 እንደሚመክርበትም ጨምሮ አስታውቋል። በኢትዮጵያ የህብረቱ አምባሳደርና የአባል ሀገራት ዲፕሎማቶች በተገኙበት ትላንት ማክሰኞ መጋቢት 2 ቀን 2017 ዓ ም በኢትዮጵያና አውሮፓ ህብረት ግንኙነት የተመለከተ ጋዜጣዊ መግለጫ በአዲስ አበባ ተሰጥቷል። የአውሮፓ ህብረ አምባሳደር ሶፊ ፍሮም ኤመስ በርገር በሰጡት መግለጫ ላይ በሰሜን ኢትዮጵያ ጦርነት ተሻክሮ የነበረውን የኢትዮጵያ መንግስትና የአውሮፓ ህብረት ግንኙነት ገንቢ ውይይት በማድረግ ወደ መስመር ለማስገባት መተማመን ተፈጥሯል ባይ ናቸው። የአውሮፓ ህብረት ወደ ህብረቱ ሀገራት ከገቡ በኋላ የጥገኝ ጥያቄዋቸው ውድቅ ሲደረግ ወደ ሀገራቸው መመለስ የነበረባቸው ኢትዮጵያውያን ስደተኞች ለመቀበል የኢትዮጵያ መንግስት ፍላጎት አላሳየም በሚል በኢትዮጵያ ላይ የቪዛ ገዳ ገደብ የጣለው እንደ አውሮፓውያን አቆጣጠር ከሚያዝያ 2024 ጀምሮ ነበረ በገደቡ የዲፕሎማሲና የአገልግሎት ፓስፖርት ያላቸው ኢትዮጵያን ቪዛ በክፍያ እንዲሰጣቸው ቪዛ ለማግኘት የሚጠብቁት ጊዜ ከ15 የስራ ቀናት ወደ 45 የስራ ቀናት ከፍ እንዲል ውሳኔ አሳልፎ ነበር። ጉዳዩን በትኩረት እየሰራንበትና በቅርበት የምንከታተለው ነው ያሉት አምባሳደሯ በአጀንዳችን የተቀመጠ ነው። የኢትዮጵያ መንግስት በአውሮፓ ካሉ ኢትዮጵያ ኤምባሲዎች ጋር በመሆን በዓለም አቀፍ ህግ መሰረት ትልቅ ለውጥ አሳይቷል ብለዋል። ይህም በተመለከተም በመጭው ግንቦት ወር ህብረቱ መክሮ ውሳኔ ያሳልፋል ባይ ናቸው። የአውሮፓ ህብረት ታዲያ ለኢትዮጵያ አድርግ የነበረውን የበጀት ድጋፍና በሰሜን ኢትዮጵያ አቋርጦት የነበረውን ሰብአዊ ድጋፍ እንደገና መጀመር በተመለከተ በተሰጡት አስተያየትም ከኢትዮጵያ መንግስት ጋር ምክር እያደረግንበት ነው ባይ ናቸው ናቸው ። ለኢትዮጵያ መንግስት የሚደረገው የበጀት ድጋፍ በተመለከተ ምንም እንኳን አሁን መናገር ባይቻልም ከህብረት በኩል ፍላጎት መኖሩን አንዴት መቀጠል እንደሚቻል ውይይት እየተደረገ ይገኛል ብለዋል። በግልጽ የብልጽግናው መንግስት ከአውሮፓ ህብረት የተቋረጠበትን የበጀት ድጋፍ ማግኘት አልቻልም። እስካሁን ድረስ በሀገሪቱ ባስቀጥለው ጦርነት የተነሳም በጀቱን የአውሮፓ ህብረት መርዳት ያቆመ ሲሆን አሁንም ቢሆን ከፍላጎት የዘለለ ግልጽ እንቅስቃሴ የለኝም ባይ ነው። አሁንም የአውሮፓ ህብረት በአማራ ክልል የሚካሄደው ግጭት መቆም ያለበት መሆኑን በተለያዩ መንገዶች ሰዎች እየገለጽ እንገኛለን ያለው አምባሳደሯ ግጭቱ ተገቢ ባለመሆኑ ተፋላሚ ወገኖች ወደ ድርድር ለመምጣቱ የሚቻልበት መንገድ እንዲገኝ ይሰራል ሲሉም ተናግረዋል። በስዊዘርላንድ ጄኔቫ የተካሄደው ባለፉ የተባበሩት መንግስታት ድርጅት የሰብአዊ መብት ጉባኤ የአውሮፓ ህብረት የኢትዮጵያ የሰብአዊ መብት ሁኔታ ያሳስበኛል የሚል መግለጫ ያወጣው ባለፈው ሳምንት ነበር። ይህም መግለጫ በተመለከተ ማብራሪያ የሰጡት አምባሳደሯ የሚዲያ ነጻነት የተሻለ ምህዳር እንዲፈጠርና በአገሪቱ የተለያዩ አመለካከቶች እንዲመጡ ማድረግ የሰላም መልክ እንድትሆን እንፈልጋለን ይህ እየሆነ አይደለም ብለዋል። በአሜሪካ ፕሬዚዳንት ዶናልድ ትራምፕ ውሳኔ አሜሪካ ሰጥ የነበረው እርዳታ መቋረጡ በኢትዮጵያም ሆነም በዓለም አቀፍ ደረጃ የተፈጠረው ክፍተት ለመሙላት የአውሮፓ ህብረት ብቻውን ሊሸፍነው የማይችል መሆኑን ጠቅሰው ዓለም አቀፍ ማህበረሰብ ወደ አንድ በማምጣት ምላሽ ሊሰጥ እንደሚገባ ተናግረዋል ማለት ሪፖርተር ዘግቧል። ከምዕራብ ጉጂ ዞን የሚነሱ ታጣቂዎች በኮሬ ዞን የሚፈጽሙ ጥቃት እየተባሰ መጥቷል ተባለ። በቀጠለው ጥቃት ሳቢያ የሁለት ቀበሌ ነዋሪዎች ሙሉ ለሙሉ መፈናቀላቸውን ዞኑ ገልጿል። ከኦሮሚያ ክልል ምዕራብ ጉጂ ዞን የሚነሱ ታጣቂዎች በደቡብ ክልል ኮሬ ዞን የተለያዩ አካባቢዎች የሚፈጽሙ ጥቃት እየተባሰ በመምጣቱም የፌዴራል መንግስት ዘላቂ መፍትሄ ሊያበጅለት እንደሚገባ የአካባቢ ነዋሪዎች ተናግረዋል። ታጣቂዎች ከ2009 ጀምሮ የሚፈጽሙ ጥቃት ትኩረት ሳይሰጠው ተባብሶ ቀጥሏል፤ ነዋሪዎች አመላክተዋል። በዞኑ ጎርካ ወረዳ ጄሎ ቀበሌ የካቲት 29ና 30 2017 ዓ.ም ከኦሮሚያ ክልል ምዕራብ ጉጅ ዞን ና ገላና ወረዳ የተነሱ ታጣቂዎች ባረሱ ጥቃት ሁለት ሰዎች መገደላቸውን ነዋሪዎች ተናግረዋል። ነዋሪዎቹ በኮሬዞን ጎርካ ወረዳ ጄሌ ቀበሌ የነበሩት አርሶ አደር ሽኩ ጥቁር የሱፍና ወጣት ቡጡሳ ጉይባ በታጠቁ አካላት መገደላቸውን ለደህንነታቸው ሲባል ስማቸው እንዳይጠቀስ የፈለጉ ነዋሪዎች ነግረውኛል ማለት ሪፖርተር ዘግቧል። አርሶ አደር ሽኩር የካቲት ሃያ ዘጠኝ ቀን 2017 ዓ ም በሚኖርበት የጀሎ ቀበሌ ከብቶቹን ውሃ ማጣት ላይ ሳለ ከምዕራብ ጉጂ ዞን ገላና ወረዳ ዘልቀው የገቡ ታጣቂዎች ጥቃት ፈጽመው ገለውታል። በሌላ በኩል ወጣት ቡጡሳ በተመሳሳይ በታጣቂዎች ጥቃት ከተፈጸመ በኋላ ወደ ኬሌ የመጀመሪያ ደረጃ ሆስፒታል ተወስዶ ለተሻለ ህክምና ወደ አርባ ምንጭ ሪፈራል ሆስፒታል ቢጻፍለትም መንገድ ላይ ሕይወት ማለፉ ነዋሪዎች አክሎ ተናግረዋል። በተደጋጋሚ የተፈጸመ ነው ያለውን ጥቃት የሚያስቆም ኃይል ባለመኖሩም የአካባቢ ህዝብ ስጋት ላይ ወድቆ አልችሉ ነዋሪዎች ተናግረዋል። የአካባቢ ነዋሪዎች ጥቃት የፈጸመው አካባቢ በደቡብ ክልል መንግስት ደረጃ ይህ ነው የሚባል እርምጃ እየተወሰደበት እንደማይገኝም ጠቅሰዋል። ሆኖም የፌዴራል መንግስት ለፖለቲካ ሽፋን ብቻ ሳይሆን ትክክለኛና ህጋዊ መሰረት ያለው እርምጃ ወስዶ የህዝቡን ጭወት ሊያስቆም ይገባል ብለዋል። ታዲያ በዚህ አካባቢ ኮሎች ዘጠኝ ጀምሮ በተፈጸመ ጥቃት በርካቶች የሞት ሲሆን የተፈናቀሉት ዜጎች ቁጥርም ብዙ ነው ተብሏል። ዩክሬን ከሩሲያ ጋር ጊዜያዊ የተኩስ አቁም ለማድረግ ተስማምታለች። በሳውዲ አረቢያ የዩክሬንና አሜሪካ ከፍተኛ ባለስልጣናት ውይይት ላይ አስቸኳይ የ30 ቀናት የተኩስ አቁም እንዲደረግ ሀሳብ ቀርቧል። ዩክሬን የ30 ቀናት የተኩስ አቁም ስምምነት ሀሳብን ለመቀበል መስማማቷን አስታውቃለች። በአሜሪካና የዩክሬን ዩክሬን ከፍተኛ ባለስልጣናት መካከል በሳውዲ አረቢያ ጅዳ ከተካሄደው ስብሰባ በኋላ ነው። አሜሪካ ያቀረበችውን አስቸኳይ የተኩስ አቁም ጥያቄ መቀብሏን የገለጸችው የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀሳቡን ለሩሲያ እንደሚያቀርቡና አሁን ታይ ምላሽ እንደሚጠብቁ ተናግረዋል። ዩክሬን ተኩስ አቁም ለማድረግና ለማድረግ ና ለመነጋገር ዝግጁ ነች። ሩሲያ ይንን ሀሳብ ውድቅ የምታደርግ ከሆነ በሚያሳዝን ሁኔታ ሰላም ለማምጣት እንቅፋት የሆነው ማን እንደሆነ እናውቃለን ያሉት ሩቢዮ፣ ኬቭ እና ዋሽንግተን ስምምነት ላይ የደረሱት ዩክሬን በሞስኮ በፈጸመችው ከፍተኛ የድሮን ጥቃት ሶስት ሰዎች መገደላቸው ከተሰማ ከአንድ ቀን በኋላ ነው። ከድሮን ጥቃቱ በኋላ ሩሲያ በወጣችው መግለጫ ዩክሬን አሁንም ጦርነት ለማቆም ዲፕሎማሲያዊ መንገዶችን ለመጠቀም ዝግጁ አለመሆኗን አመላካች ነው ብላ ከሳታለች። የዩክሬን ፕሬዝዳንት ቮሎድሚር ዜለንስኪ በኩላቸው ከዚህ በኋላ ይህን በጎ ሀሳብ ሩሲያ እንድትቀበለው ማግባባት የአሜሪካ ስራ ነው ባይ ናቸው። የማክሰኛው የጅዳ ርድር ባሳለፍነው ወር ዜለንስኪና፣ በአሜሪካ ፕሬዝዳንት ትራምፕ መካከል በኦቫል ኦፊስ ውስጥ ከተፈጠረው ግለት ግለት የተሞላበት ንግግር በኋላ በሁለቱ ሀገራት መካከል የተደረገ የመጀመሪያው ይፋ ውይይት ነበረ። ሁነቱን ተከትሎ ባወጡት የጋራ መግለጫ ዋሽንግተን አቋርጣ የነበረውን ወታደራዊና ና የደህንነት ድጋፍ መረጃዎችን ማጋራት ለዩክሬን ትቀጥላለች ተብሏል። ከዚህ ባለፉም ሁለቱ ልኡክ ቡድኖች ጦርነቱን ለማስቆም በሚደረገው ድርድር ላይ የሚሳተፉ ልዑካን ቡድናቸውን ለመሰየም ና በአፋጣኝ ድርድር እንዲጀመር ተስማምተናል ብለዋል። ሩሲያ እስኪያሁሉ ጊዜያዊ የተኩስ አቁም ጥያቄ በይፋ የሰጠችው ምላሽ የለም። ክሪምሊ ጉዳዩን በሚገባ ከአሜሪካ ከሚደረግላት ማብራሪያ በኋላ መንግስት አቋም እንደማሳውቅ ገልጻለች። ነገር ግን ኮንስታንቲን ኮስቾቭ የተባሉ ተደማጭነት ያላቸው የሩሲያ ፓርላማ አባል ማንኛውም ስምምነት በአሜሪካ ሳይሆን በሩሲያ ፍላጎት ላይ የተመሰረተ ሊሆን ይገባዋል ማለት ተቃውሟቸውን አሰምተዋል። የየመን ሁቲ አማጽያን በቀይ ባህር ትራንስፖርት ላይ ያቋረጡት ጥቃት እንደሚቀጥሉ ዛቱም ለዓለም ንግድ ወሳኝ የትራንስፖርት አማራጭ የሆነው የቀይ ባህር መስመር ለሁለት ወራት ካንሰራራ በኋላ ዳግም ስጋት አንዣቦበታል ባሳለፍነው ጥር ወር ላይ በእስራኤልና ሐማስ መካከል የሰላም ስምምነት መፈረም ተከትሎም ከፍልስጤማውያን ጎነኝ በሚል እስራኤልን ሲያጠቃ የነበረው የየመን ሁቲ ጥቃቱን አቁሞ ነበር ይሁንና የመጀመሪያው ዙር የእስራኤል ሐማስ ስምምነት የተጠናቀቀ ሲሆን ሁለተኛው ዙር ድርድር ቶሎ መጀመርና የተጀመሩ ጥረቶች ፍሬያማ አልሆኑም ተብሏል። ይህን ተከትሎ እስራኤል ወደ ጋዛ የሚገቡ ሰብአዊ ድጋፎች እንዲያቆሙ ያደረገች ሲሆን፣ ይህም ደግሞ ከሐማስ ባለፈ አጋሩ እንደሆነ የሚገለጸውን ይህም እንኩት ቡድን አላስደስተም ነው የተባለው። ባሳለፍ ነው አረብ ዕለት ቡድኑ በወጣው መግለጫ እስራኤል ወደ ጋዛ የሚገቡ የሰብዊ ድጋፎችን በአራት ቀናት ውስጥ እስክታስቀጠል ገደብ አስቀምጦላት ነበር። የውት የአማጺ ቡድን ያስቀመጠው የአራት ቀናት ገደብ መጠናቁ ተከትሎ በቀይ ባህር በሚያልፉ የንግድ መርከቦች ላይ ያቋረጠውን ጥቃት ጀምራሉ ማለቱ ሮይተርስ ዘግቧል። ቡድኑ ከዚህ በፊት ከመቶ በላይ ጥቃቶችን በቀይ ባህር መርከቦች ላይ የሰነዘረ ሲሆን ሁለት መርከቦች ሲሰምጡ አራት የባህር ኃይል ሰራተኞች ደግሞ ደግሞ ህይወታቸውን አጥተዋል። በቀይ ባህር ላይ ሲፈጸሙ የነበሩ ጥቃቶች የንግድ መስመሩ እንዲቀዛቀዝ ከማድረጉ ባለፈ ኩባንያዎች ለከፍተኛ ወጪ እንዲዳረጉና ለነዳጅ ዋጋ መናር ዋና ምክንያት ሆኗል። እስራኤልና ሐማስ ሁለተኛ ዙር ድርድር እንዲጀምሩ ግብጽና አኳታር እየጣሩ ቢሆንም እስካሁን ድረስ ወደ ስምነት መምጣት ግን አልቻሉም። የተወደዳችሁን የተከበራችሁ የኢትዮኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።